አንተ እኮ ነው እየጠየቀኝ ያለው። እኔ ልጠይቅ ነው የገባሁት። እኔ አላቅም። እሺ ስለ እምነቴ አሁን እኔ አሁን ስለ እምነቴ አላቅም። እንድታስተምረኝም እኔ አሁን አልፈልግም። እኔ ልጠይቅ የመጣሁት በእናንተ እኔ ጥያቄ ልጠይቅ ነው የገባሁት። ማርያም እኔ አልመለሰልኝም። እኔ መምህር ነኝ። እኔን ይጠይቀኝ እሱ። እሺ ወንድም እሺ ይቅርታ፣ በጣም መንፈስ ቅዱስ ከአንቺ ጋር ነው፣ ታውቂዋለሽ። ሰላም ወንድሜ። መጀመሪያ ሰላም ጊዜ ማነው ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ? የለም። ከዚያን ለመጀመሪያ ጊዜ ነው ከአንተ ቤት የገባሁት። ሰላም ሁለት እሷ ብልሃለች ልጠይቅ ነው የገባውት ስላለች፣ እሷን አትጠይቃት። ለምን እሷ ልትጠይቅ ነው የገባችው። ጥያቄዋን ታስተናግዳለች። ስለዚህ ጥያቄ መልስላት ነው። የመጀመሪያ ጥያቄዋን ባይዋን እናየዋለን እኮ ልነግርህ እኮ ነው የምትለው ልነግርህ ነው። ጌታችን ኢየሱስ ክርስቶስ አዳምጠኛ ከሞት ከተነሳ በኋላ ለማን ተገለጠ አለ አልጠይቅኩም ገና ነኝ አዳምጠኝ መምህረን አይደል በጣም ጥሩ ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይንስ የለ በጣም ጥሩ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያለውንሶች ልነገ ሲነሳ ኢየሱስ ክርስቶስ ሲነሳ መጀመሪያ የተገለጠላት መቅደላዊት ማርያም በእሁድ አይደለም። ከተነሳ በኋላ ያለውን አይደለም ሲነሳ ያየ ሐዋርያ አለው ይነስ የለም። ምክንያቱም ሐዋርያቶች ፈርተው ተሸሽገዋል። መቃብሩ ደግሞ በአይሁዶች በፈሪሳውያን እየተጠበቀ ነው ያለው እዚያ አካባቢ ከነሱ ማንም እንዲኖር አንደኛ ከሞት ሲነሳ ልመልስልህ እኮ ነው። አንዴ አፌ ላይ አትኩም እያዳመጥከኝ ከሞት ሲነሳ ሲነሳ ሲነሳ ሲነሳ ሲነሳ ሲነሳ ሲነሳ ሲነሳ ሲነሳ ከሞት ሲነሳ መጀመሪያ የተገለጠላቸው ራሱ ከሞት ሲነሳ የመቃብር ጠባቂዎች መጀመሪያ እራሳቸው አይደለም። አንተ መጠየቅ ያለብህ እኮ የመጽሐፍ ቅዱስን ሀሳብ እ መጠየቅ እንዳለብህ የምትነግረኝ እኔ እጠይቃለሁ አንተ መልስ እኮ ጥያቄውን መልስ ላለማግኘት ፈለግክ ማለት ነው ጥያቄ ቀይረህ ልትመልስ እየፈለክ እሱ ጥያቄውን ራሱ ሊመልስ ነው አንተ የልጅትን ጥያቄ እመልስላታለሁኝ ብሎ ነበር። እኔ መምህር ነኝ እመልስላታለሁ። ሐዋርያ አለ ወይንስ የለም? እኮ ስቴፕ ባይ ስቴፕ ወደ ማስረጃው ወደ ማብራሪያ አለ። ስቴፋ አለው ኢየሱስ ክርስቶስ ክርስቶስ ሲነሳ ያየህ አወራን አለ አልክ። ምዕራፍ እና ቁጥር ቅዱስ ላይ ላውጣው ወሬ ያስፈልግ። ኢየሱስ ክርስቶስ መጀመሪያ ከሞት ሲነሳ አንተ ለምንድን ነው የምትፈራው? ማለት የትንሣኤውን ጌታ የተባልከው የቱጋኖ ሲነሳ ያዩበት። በጣም ጥሩ የዮሐንስ ወንጌል ምዕራፍ ስምንት ቁጥር 10 እስከ 18 መጀመሪያ ታነብልኛለህ። እያንዳንዱን ስ ስላሳይ ስለበለኩ ነው። ጥያቄው ምንድን ነው? ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ ብለህና ማን ነው ያ ሐዋርያ ያየው ሲነሳ? ወዳጄ አንዴ ስማኝ ኢየሱስ ክርስቶስ መነሳቱን ሐዋርያቶች መቀበሩን ካወቁ መነሳቱንም በተዘጋበት ቤት እነ ቶማስ ብዙ ነገሮች አሉ። መረጃዎች ስቴፕ ባይ ስቴፕ ልሰጥ እኮ ነው እሱ ራሱ ሱ ከዚያ በኋላ ስላለ አይደለም። ይህንማ ልጅቱ ተበልጠለች። መልሳ ላይ ቅድም ቀድመለች። በጣም ጥሩ። እሱን ከተቀበልካት አሁን እኔ የምጠይቅህን ጥያቄ አንተ እኮ እራሱ ጥያቄ እኮ አይደለም የመለሰችው። አንተ እኔ እመልስልሻለሁ ብለህ መጀመሪያ እንደሚያውቅ ሰውኛ ሳትሰማኝ ነው እንደምትጓዘው። መጽሐፍ ቅዱስን አንብበህ ነው የምትጠይቀኝ ወይስ የራስህን ስሜት ነው የምትጠይቀኝ ነው የምልህ። የራስህ ስሜት ከሆነ አንተ አንተ ምን እያደረገ ነው፣ እኔ ጥያቄ እጠይቀዋለሁ አይደለም። ያ ጥያቄ መልስ እንደሌለው ያውቃል። ከዚያ ሊያደርግ ነው፣ ራሱ ጥያቄውን ቀይሮ ለራሱ ሊመልስ ነው። አንደዚህ አይነት እሱ መጽሐፍ ቅዱስ ላይ የተጻፈውን ጠይቀኝ ነው ያልኩህ። አሁን እኮ አንተ የጠየከኝ መጽሐፍ ቅዱስ ላይ ያልተጻፈውን ነውጥና ላስተምራችሁ ማለት ነው። ቁራን ላይ ያልተጻፈን ጥያቄ ብጠይቃህ ን መጽሐፍ ቅዱስ ላይ የተጻፈውን ጥያቄ እኮ ነው ጠይቀኝ ያልኩህ። እንደዛ አይደለም መጀመሪያ ወዳጄ ኢየሱስ ክርስቶስ እንደተነሳ መጀመሪያ የመቃብር ጠባቂዎች ናቸው ምስክሮቹ። ይህን ታውቃለህ። ሲነሳ አላዩም አለ፣ እመጣልሃለሁ። እስኪ መጀመሪያ እንተማመን። የእናንተ ምነክት ሆነ ግን ትንሳኤ ወንድልሽፍ መጽሐፍ ቅዱስ ተጽፏል። የተጻፈውን እናንብበው ስሜትህን ሳይሆን መጽሐፍ ቅዱስ ተረጋጋ፣ ቀስ በል፣ ስሜትህን አትበል። አንተ እንደ ነው የሚያሳይ መረጃ ሳይኖረህ ታወራለህ። ልጅቱ ትበልጣሃለች። የምሬ ነው መምህር ነው የተባልክ እንጂ ከተነሳ በኋላ ያዩት አካሎች እንዳሉ ይሄን እኳለ ስለሱ ጉድ ይልሃል። ሐረር ከተማ ውስጥ ለቢዳ ድግስ ተብሎ እንዲህ አይነትን ፈሳድ አላሁም። ምስታን አሰላም አለይኩም ወራህመቱላ ወበረካቱ። ነገ እሁድ ሙነሺዶቻችን በሚያሳዝን ሁኔታ ወደ ሴት አሳዳጅነት ተሸጋግረዋል። ወናውዙ ቢላ ቢስሚላ፣ አልሐምዱሊላ፣ አሰላቱ ወሰላም አላ ረሱልላ፣ ዋላ ልህ ወሰሕብህ ወመንዋላ። የተከበራቸው ወንድምናቶች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 አሰላሙ አለይኩም ረመቱላ ወበረካቱ። አሁን አይደብራችሁም? እንዲ ሴት ከኋላ ቦዲጋርድ ይመስል እያሉ ሴቶችን አሰልፋችሁ ከዛ በኋላ ሰላሙ አለይኩም ስትል ትንሽ አይሰቀጥጠህም? ባለ ትንሽ አይደብራችሁም? ለስሙ እኮ ማለት ነው ሙነሺድ ናቸው። ቢላ ሀይለይኩም በመልክተኛው አለ ሰላቱ ወሰላም ዘመን ሙነሺዶች ነበር። ሙነሺድ ማለት ግጥም አንባቢ ማለት ነው። በዜማ መልኩም ሊሆን ይችላል። ያና ያከራክረንም። ነገር ግን ዛሬ ላይ ህዝበ ሙስሊሙ ዘንድ ኢሜጅ ያላቸው ህዝበ ሙስሊሙ ዘንድ ተቀባይነት ያላቸው ወጣጤዎች ማለት ነው። እንዲህ አይነት ነገር ሲታገብሩ በጣም ነው የሚያሳፍረው። ከዛስ ምን እያለ ነው እስቲ አቶ አሚር።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 አዘጋጅነት በአይኑር አብዱላህ አዳራሽ ከቀኑ ስምንት ሰዓት ጀምሮ አይቀርም ኢንሻአላህ። እኛ ማሐረር ተገኝተናል። አሁን ኢንሻአላህ ነገ ስምንት ሰዓት እንገናኝ። እንወዳቸዋለን። ሰላም። አዎ እንዴት ነው የማትወዳቸው? እንዳንተ አይነት ሰገጤ የሆኑ ሰዎችን የሚከተሉ ሰዎች ነው በጣም ይገርሙኝ። እኔ በጣም ነው የምትገርሙኝ። እንዴት ይህን ነገር እያያችሁ? አረ ወደ አላህ ተመለሱ። ቢያንስ ቢያንስ እኔ እኔ እኔ እኔ ፐርሰናሊ አቦሳላ የማላ አደርገው ነገር እነዚህ ልጆች እያደረጉ ነው ወጣጤው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 ከዛ ሰላም አለይኩም ረህመቱላህ፣ ኮንሰርት አዘጋጅተናል ማንም እንዳይቀር ስምንት ሰዓት ምናምን ተላል። በነቢዩ አለይሂ ሰላቱ ወሰላም ስም ልሸቅል ማለት ነው። አላሁ መሰለ ዐላ መሐመዲ በሚል ሰላዋት አስቡት። ሰላዋት ኢባዳ ነው፣ አምልኮ ነው። በአምልኮ ሊሸቅሉ ማለት ነው። ኢማጅን አድርጉ። ዛሬ ላይ አንድ ሰው እናታችሁን ሰድቡ ቢሸቅል ብር ቢሰበስብ ዝም ትሉ ታላችሁ? በእናታቸው እያሾፈ አንድ ኮሜዲያን የሆነ ሰው ፈኒ እያደረገ በቃ ፈኒ ነው ብሎ እየሰራ ዝም ትሉ ታላችሁ? አፍንጫው ነው አይደለም የምትሉት። ምንም ጥርጥር የለውም። ዛሬስ ፊዳካ አቢ ወውሚ ብለ ትዘላለ። ነገር ግን በመልእክተኛው ሌ ሰላቱ ወሰላም እየሸቀሉ ነው እነዚህ ሰዎች። እነዚህ ሰዎች ከኋላ ሴት አሰልፈው እንዲህ በዲነል ኢስላም እያላገጡ ነው። ተውረፉ ሊባሉ ይገባል። የሚያሳዝነው እንደነዚህ አይነት ጃሂል የሆኑ ወላሂ የመጨረሻ ጃሂል ናቸው። ተራ ተራ አማኝ ቦዘኒ ማለት ነው። ቦዘኒ የመንደር የታክሲ ዶርዬ የማያደርገውን ነገር ያደርጋሉ። ወነአውዝ ቢላ ከዛስ መጥቶ ሀረር ላይ እንዴ የሚያደርግ ሰው ደግሞ ለምንድንነው የምትቃወመው? ለምሳሌ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 አጠር መጠን ባለመልኩ ለማቅረብ ነው የሞከርኩት። ኢንሻላ ፓርትቱ በሚቀጠለው ቪዲዮ የምሰራ ይሆናል። ለዛሬ ይሄን ካልኳችሁ ሀዛ ወቢላይ ተውፊቅ ወሰለላ አለ ነብይና መሐመድ ወአላ አለይሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ስለ ኢትዮጵያ በትቅሉ ምናሉ ነብያችን ሰለላሁ ዐለይሂ ወሰለም ኢነሃ አርዱ ሲጣን፣ ያች ሀገር የእውነተኞች ሀገር ነች ያሰላም እውነት በሄደላቸው ጊዜ በእርሳቸው በኩል ወደ ነጃሽ ወደ ንጉሱ ወዲያው እውነትን ተቀብሉ ለእውነት እጅ ስለሰጠ ስላመነ እነሃ አርዱ ሲድቅ አሉ። ያች ሀገር የእውነተኞች ሀገር ነች። ቀጥሎ ምና ነቢያችን ሰለላሁ ዐለይሂ ወሰለም ትሩኩል ሀበሻ ማ ተረኩኩም አሉ። አደራ ሀበሻ፣ ኢትዮጵያ እስካለካቻችሁ ድረስ ያችን ሀገር እንዳትነኩብ፣ ይል ኢትዮጵያ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ነች፣ አደራ